ወይኔ በቃ ዛሬ ቡራና ሀይሚ ፖሊስ ጣቢያ ማደራቸው ነው። የሀገራችን ሰዎች እሾህን በሾ ይላሉ። ሀይሜና ቡራ ደግሞ ቅናትን በቅናት ቡራ ግን ምናስብ ሆኖ ፖሊስ ጣቢያን የመረጠው እንደኔ ግን ሆስፒታል ቢሆን መልካም ነበር። የመጀመሪያው ጥያቄ ግን የቡታጅራ ፍላወሮች ባተርፍ ላይ ያላቸው ትርጉማቸው ምንድን ነው? ትናንትና እንዳየችሁት እንግዲህ ሀይሚየ በጎን በጎን ነግረሃለች። ወንድሜ ወንድሜ ስለሆን ልተርጉም ለቀጥታው ልንገረው ብዬ ለቡራ ነግሪው ነበረ። ዛሬ ደግሞ ለሀይሚየ ከቡራ ቀጥታ ባይሆን በተዘዋዋሪ ብቻ ከቡራ ለሀይሚዬ እየተነገራትን እኔ እናንተ ማለት ነው፣ በግጥም መልክ ነግራታለሁ፣ ለሀይሚዬ ማለት ነው። እኛና እንግዲህ እንዳያችሁት አበባው ላይ ቢራቢሮ አለ። ትናንትና ከትናንት ወዲያ ፍፄ እንደዚሁ ለማሄ ሲሰጣት ቢራቢሮ አለ። ባተርፍላይ ማለት ነው። ቤተሰቦቼ እና ቡራ ምን ለማለት ፈልጎ መሰላችሁ? ቤተሰቦቼ እንደ ቢራቢሮ በርሬ ስመጣ፣ ከቅፍሽ ለመሆን ሌላ እንዳይመጣ፣ እውነቱን ልንገርሽ፣ የእኔ ጽጌረዳ ፍቅርሽ ማርኮኛል ወደ አንቺ እንድመጣ። በእኔ እህታችሁ እኮ አልግጠም እንጂ ከገጠሙ በጣም ጎበዝ ነው፣ ያጨብጭብልኝ ቤተሰቦቼ። ዛሬ እንግዲህ ሀይቢና ቡራ ያው በሚያምር ነገር ተከስተውልናል። ነገር ግን አንዳንድ ነገሮችን እያየሁ ነበረ ቅናት ሰዓት ለካ የዝን ያክል ደረጃ ነው። ሀይሚዬ ቢቀና ቢቀና በመኪና ይቀናል። ለእኔ ኮ ቼት አርገህብኛለን። እኔን ተወት ተወት አርገህ ውሎህም አዳርህም ከእሷ ጋር ነው። ሽቶ ትገዛላት አለ። ቶሎ ቶሎ ታሳጠዋት አለ። ጽድት ታረጋታለ። እኔን ልጆችን በድልህናል፣ እረስተህናል እሷን ካገኘ በኋላ ምንም ነገር እያመጣልኝ አይደለም። ቸኮሌት እየገዛልኝ አይደለም። እንደ ድሮ ስለ ልጆቹ እየጠየቅክ አይደለም። ስለዚህ ምንም እየተንከባከብከኝ ስላልሆነ ከፍቶኛል። እኔም ደሞ አባት መርጫለሁ ወይንም ቀይር ያለው አባታቸው ሌላ ነው ስትል ቦራ ገድ ከሆነ ያ የኔ አባትና ፖሊስ ጣቢያ ነው አለ። ፖሊስ ጣቢያ ምን፣ ሀይሚ ልትከስ ነው ወይስ? አባታቸው የተቀየረው ነው? አባት ሲጀምር አይቀየርም። የእነዚህ አራት ልጆች አባት አንተና አንተ ብቻ ነው፣ ቡራዬ ማለት ነው አበባውን ሲሰጣት ራሱ ማለት ነው። ትንሽ እየተነጫነጨች ውርውር አደረገችው። ና ቡራ ደግሞ ምን ማድረግ ነበረበት በዛ ሰዓት ማለት ነው? ቤተሰቦች ኛ ሴቶች እንደዛ ስንሆን ምን ፈልገን ነው እንክብካቤ እንዴት ነው ማሞገሻሸት ፈልገን ነው በዛን ሳህን ላይ ቦራ የኔ ውድ ሚስት የአራቶች ናት የምወድሽ የማፈቅርሽ ብለህ አበባው ማለት ነው ጎንበስ ብለህ በጉልበት ቆም ብለህ ነው በርከክ ብለህ ብሰጣት አቤት ሀይብዬ ፍቅር በፍቅር ነበር የምታደረግ ሰምተሃል አንተ የበለጠ እሷን ለማስቀናት ቸኮሌቱን የወሰደውን ቸኮሌት ግማሽ አደረገው ደግሞ አቤት ሲጣፍት ይላል ቆ አጠገማል እንድትቀና ስለፈለገ ማለት ነው እሷ እንደዛ ያደረገችው ትንሽ ኩርፍ ያለ ያለችውም አበባውን የጣለችውም እንደ ገና አባትነቱ ተቀይሯል። ያለችውም ለምንድን ነው አንተ እንድታባብላት እንድታሞገሻሻ። ሴቶች በነገራችን ላይ እንወዳለን እኮ ከምንወዳቸው ሰዎች ወይንም ከምንወዳቸው ከፍቅረኛ ወይም ከባል ጥሩ ጥሩ ቃላቶችን ቆንጆ ቆንጆ የፍቅር ቃላቶችን መስማት አትፈልጉም? ያው ፍቅረኛ አላችሁ ታቃላችሁ፣ እንፈልጋለን። እሷ ሀይሚዬ ያው በተቃራኒው እየነገረች ነው። ወንድም አለሜ እንደው ጥሩ ጥሩ ቃላቶች ብታወጣ ሀይሚዬ፣ እኔ ውድ፣ እኔ ቆንጆ ብለህ ብታሞጋግሳት እኮ ባንዴ ቂሪር ነው የምትለው። እና በነገራችን ላይ በቃ ተይው ሂጅ እዛ ሰርጉ ቢለው ተዋወኳት፣ ሴት ሰጣታለሁ ስትባል ሀይሚ ባንዴ ማለት ነው ኩርፊያው ምናምን ትጉት አደረገችው እና አረን፣ እየቀለድኩ ነው። አባታቸው የልጆች አባት እኮ እንዳለች ይህን ያሳዘኝ እኔ እንዴት እንዳዛዘነች ግን ፈን ያደረግ ነበር የዛሬው ማለት ነው። ትምህርትም አለው በዛውን ያክል እና ቡራ መኪናዋን ከገዛ በኋላ ቼት እያረገብኝ ነው ከመኪናዋ እኔን እየተንከባከበኝ አይደለም መኪና ውስጥ የሚቀባ ሽቶ የሚረጭ ሽቶ ለመኪናዋቸው ለመኪናው ደግሞ የሚገዛለት ሳሙና ለየት ለየት ያለ ነው እያለች ነው ለነገሩ እኔ ይመሰክራሉ ምስክር ነው ለሀይምዬ አዎ ቡራ ተወትወት አድርጓታል ስላችሁ ልጆቹ ነይተው በብዛት ደግሞ ልጆቹን ደግሞ ሲቀጥል ቸኮሌት ያ ቸኮሌት ከዱባይ ከተመለሱ በኋላ ኔ ሲሰጥ አይቼ አላቅም ከዚህ በፊት ሀይምዬ በጣም እንደምትወደው ከምትወደው ሰው የምትወደውን ነገር ስጣፋጭ ነገር ሲሰጣት እንዴት ደስ እንደሚታቃላቸዋ ያ ነገር ቀርቶባታል። ለዛ ነው ነጭ ነጭ ያለችው፣ እንደው በድንገት ታስታውሳትኝ ያው ተነጫነጭ። ቡራም ደግሞ ትናንትና የተናገረችውን ነገር ስለሰማ ነው። ዋላ አይደለም ምንም በብራንክ መልክም ቢሆን ራሴን አጥፋለሁ ምናምን የሚለው ነገር ትንሽ ተሰምቶታል። ዛሬ ተናገረው። ገባችኋል? እኔ የማውቃቸው የኔ ጓደኞች ብቻ አራት ሰዎች ቆጠራቸው አራት ሰዎች፣ እንደዚህ የሆነ ጥሩ ስሜት ሳይሰማቸው ሲቀር ያው በራሳቸው ላይ እርምጃ ይወስታሉ እና ያ ነገር ጥሩ አይደለም። ሀይሜም ደግሞ ትናንትና ያ ነገር ስትናገር ትምህርት ይሆናል ብዬ አሰብኩኝና በጣም ተሰማኝ። ቪዲዮውን ቤት ሄጄ ካየሁት በኋላ በጣም ተሰማኝ። በደንብ አስታውዬ ሳየው ደበረኝና እንደዚህ የምታደረጉ ሰዎች ከእንደዚህ ተቆጠቡ እያለ ነው። ትናንት የነበረችሁበት ችግር ዛሬ ላይ የለም። እውነት ነው። በነገራችን ላይ ቤተሰቦች፣ የራስን ማጥፋት ማለት ነው። አንዳንድ ጊዜ ዝም ብሎ የሚገፋፋችሁ ነገር አለ። ብቸኝነት ይሰማችኋል፣ ይጨንቃችኋል፣ ሰው እንደማይፈልጋችሁ እንደማይወዳችሁ፣ በጣም ብዙ ስሜት አእምሯችሁ ላይ ይንቀሳቀሳል። የዛን ጊዜ ከቻላችሁ ጸሎት በቃ በማለት አሁን ለምሳሌ ቲቶክ ላይ እየተዘዋወረች ያየዋትን እንግዲህ ምንድን ነው አሁን ልታገባ አሙስ ራሷን ማጥፋት ምን ይባላል? በጣም ከባድ ነው። እንደዚህ አይነት ነገሮች እና ማንኛችንም ሰዎች ስንባል ፍጹም አይደለንም። የሆነ ሰዓት ደስ የማይል ስሜት ይሰማናል አይደል? በደንብ ማለት ነው። እነኛ ስሜቶች እኔ በጣም ብዙ ጊዜ አስተናግጃቸዋለሁ። በጣም ብዙ ጊዜ ቤተሰብ ግን በቃ የሆነ እንዲህ ነው። ትንፋሻችሁን በረጅሙ ተንፈሱትኝ። እንደገና ደግሞ በጣም የሚወዷችሁ የሚፈልጓችሁ ሰዎች እኮ አሉ፣ የእናንተ መኖር የሚፈልጉ እናንተ ስኬታችሁን ማየት የሚፈልጉ። ጊዜያዊ ስሜት የእኛን ሕይወት መቅጠፍ የለበትም እና ቡራም ትልቅ መልእክት አስተላልፏል በዚሁ አጋጣሚ ማለት ነው። እኔ አራት ጓደኞችን ብቻ አጥቻለሁ፣ አይደለም ለቤተሰቦቻቸው፣ እኔ ራሱ ይሰማኛል፣ ነገር ሳይ ይሰማኛል። ትናንትና የነበሩበት ችግር ዛሬ የለም። ምክንያቱም እኔ ያው እሱ ስለሚያቅ ነገር የተናገረው ትናንትና እነሱ ነበሩበትን ችግር ያውቃል። መቼም እሱም ደግሞ ነበር እየተናገረ ሁላ ነበር። ሀይሚዬ ቴንኪው፣ በቃ ብዙ ውጣውረድን ከኔ ጋር አሳልፋለች። ህይወቴን ሲምፕል፣ በጣም ቀላል አርጋልኛለች። እና እዚህ ጋር ግን ማለት ነው የሆነ ያዝኩብህ ነጥብ አለ ብሮ። ማለት ይሄን ነገር ስትናገር እኔ ሀይሚዬ ትልቅ ይሄ ቦታ ሳትደርስ ተደላደለ ቦታ ላይ ሳትቀመጥ የትም ምንም አላደርግም። ያልሆነ ነገር የት ልትሄድ ምን ልታረቅ አስበህ ነው? ተይዘሃል፣ ተይዘሃል ታ ይዛሃል፣ ምንም መፈናፈኛ የለም ሀይሚ እያለች። ከዛ ደግሞ እኛለን ቡራዬ ከየት ነው ወዴት ነው እያለን አይናችንን ጣል ወደዛ ምስቴት ጣል ማድረጋችን ስለማይቀር እንደዛ ብሎ ነገር የለም። አው ትልቅ ደረጃ እንድደርሱ ፈልጋለሁ፣ ሀይሜም ቡራም ማለት ነው። በጣም ስኬታማ ሆናችሁ፣ ወዳችሁ፣ ከብዳችሁ በቃ በምትፈልጉበት ኢኮኖሚም ሊሆን ይችላል። በቃ ስኬታማ እናንተ ሰው ሁላችንም የራሳችን አሚሯችን ላይ ያለ እኔ ይሄን ነገር ቢኖረኝ ስኬታማ ሆናለሁ ብለን ያሰብነው ነገር አለ ገንዘብ ሊሆን ይችላል ትዳር ሊሆን ይችላል ብር ሊሆን ይችላል ልጅ ሊሆን ይችላል ብቻ አሚሯች ውስጥ ያለው ስኬታማ ሆናለሁ ይሄ ነገር ቢኖረ ብላችሁ ያሰባችሁትን ፈጣሪ የፈጠራችሁ ፈጣሪ ያሟራላችሁ ያሳካላችሁ ቤተሰቦች አሜን በሉ የመሬ ነው ምላችሁኝና ቡራና ሀይሜም ደግሞ ያሰባችሁትን ፈጣሪ ያሳካላችሁ። ትልቅ ደረጃ ደርሳችሁ እኛንም ለማየት ያብቃን። እነዚህ አራት ልጆች ደግሞ ተወልደው ለማየት ያብቀን። ሀይሜ ንጭንጭ እያለች ነው በነገራችን ላይ ተንከባከባት፣ አቅብጣ። ሴቶች እኛ በተፈጥሯችን አበባ ነን ስላችሁ፣ አበባ ውሃ ስታደርጉበት የበለጠ ይፈካል አደለን? ውሃ ካላደረጋችሁበት ደግሞ እየጠወለቀ ይመጣል። ይሄ ማለት ሴቶች እንደዛ ነው፣ በቃ ስሜታችን እንደዛ ነው፣ ተፈጥሯችን ነው፣ እግዚአብሔር ፈጣሪ የሰጠን ነው እና ያን ስሜት ደግሞ ተንከባከቡልን። ወንዶች እዬ እንደ ሁላችሁ ማለት ነው ተንከባከቡን ስላቸው ሁሉም የራሱ የራሱ ፍቅረኛ ወይ ባላለው ወይ ወንድም ብቻ እህት ኤቭሪዋን ማለት ነው። እና ያን ስሜታችንን ተንከባከቡልን፣ የምንወዳቸው ሰዎች፣ የምትወዱን ሰዎች መልእክቴ ነው። መልእክቱን ደግሞ ላይክና ሼር ሳብስክራይብ እያደረጋችሁ ቤተሰቦች አዳርሱልኝ። የዛሬው ቪዲዮቸው በጣም ደስ ይል ነበር። እኔ ግን ጥያቄ የሆነብኝ ቡራ ፖሊስ ጣቢያ ሀይሚዬን ይዘኬደ ምን ልጆችን አስመልሽ ነው ወይንስ ምን ልትል እንደሆነ ይሄን ነገር ያው በዛው ማብራሪያ ብትሰጠን። በነገራችን ላይ ዲኤንኤ ነው የሚሻለው ብለሽ ምናምን መናገር አልነበረብሽም። ፖሊስ ጣቢያ ሄዱ ምን ማረግ እንዳለበት ማየት እንፈልጋለን። ወይ ቅናት ወይ ቅናት ቤተሰብ ግን